ይህ በጋሞ ዞን ዲታ ወረዳ በዛላ ቀበሌ አርሶ አደሮች በጠረጴዛማ እርከን የተጠበቀ የአፈርና ውሃ እቀባ ስራ ነው። ምንም እንኳ ስፍራው ከዚህ ቀደም ለምና ለአርሶ አደሩ ምርት የሚሰጥ ቢሆንም ተገቢነት በሌለው የአስተራረስ ስነ ዘዴ እንዲጎዳ ብሎም ለምነቱን እንዲያጣ ሆኖ ቆይቷል። አርሶ አደሩ በመሰለ መልክ ሲያርሶ የነበረበት መሬት ነውና ይሄ መሬት ደግሞ በአግባቡ አለመያዙ የተነሳ በተለያየ ተጋላጭነት ምርትና ምርታማነትን የመቀነስ እና ምርቱ በአብዛኛው ካለ መስጠቱ ያው መሬቱ ታጥቦ አፈሩ ታጥቦ በላይኛው አፈር በሚሄድበት ሰዓት ላይ ምርት ላይ እየቀነሰና አርሶ አደሩ ወደ ኑሮውን ከእለት ይለት ወደዛ እንትን ላይ የቆየበት ሂደት ነበረው ማለት ነው። በባህላዊ ዝም ብሎ ሲያርሱ ከላይ ለም አፈሩ ተጠርጎ በጎርፍ እየሄደ ከታች ያው ብዙ ሰው ላይ ጉዳት ደርሷል። ከዚህ ተጠርጎ የሚሄደው ጎርፍ እዛ እየሄደ የሰውን ቤት እያፈናቀለ እንደዚህ እንሰት ችግኝ ያለውን ከወንዝ ዳር እያፈናቀለ ለብዙ ሰዎችን ራብ አጋልጠዋል። ይህም ሂደት ያርሶ አደሩ ምርታማነት እንደ እንደጎዳ የሚናገሩት የአካባቢው ነዋሪዎች ከመልካ ምድሩ አቀማመጥ ጋር ተዳምሮ ከረምት በገባ ቁጥር ስፍራው ለከፍተኛ ጉዳት አጋላጭ ነበር ባይ ናቸው። ከዚህ ፊት ያው ጎርፍ ቀልብሶ ቀልብሶ ጎርታችን ነበረ። ያው ማሳችን ይዞ ሄደው። ጉዳቱማ ያው ከዘና ከዚህ ያው አጠቃላይ ይሄዳል። ተሰብስቦ ጎርፍ ያው አንድ ላይ ይዞ ከሄደ በኋላ ኢታችም ያለው ያው ማሳውም ይህ የተዘራው እ ያልተዘራውም ያው ትልቅ ጉዳት ነው የሚያደርሰው። ከዚህ በፊት የነበሩ የመሬቱ አቀማመጥ በጣም ለጎርፍ ተጋላጭ ለጎርፍና ለናዳ እና በከረምትና በበጋ የሚመጡት በጣም ተጋላጭ የሆኑትን ሲያስተናግድ የቆየበት አካባቢ ነው። ተራራው ከግንዛቤ ክፍተት በመነጨ ለምነቱን እንዲያጣ ለጉዳትም እንዲያጋልጥ መንስኤ የሆነው እኛው ነበርን የሚሉት እነርሱም ያጎደል ነውን ለመሙላት ያጠፋ ነውንም ለማልማት በህብረት በከወነው ሥራ ስራ ምርታማነታችንን መልሰናል ሲሉ ተደምጧል። እዛ ጋ ገብስ ተሰርቶ ምርጥ ምርት ነው የሰጠው። ይህን አይቷው ዘንድሮ ተጨማሪ በቃ ይህን አካባቢ ሙሉ ያዛላን ቀበሌ ሙሉን እንደዚህ ሰርተን አፈሩን እንጠብቃለን ከእራብን እንወጣለን፣ ብሎ ነው ህዝቡ ያው ተነሳስቶ እየሰራ ያለው። ለማፈር እዚህ ማስቀራ ጀምረናል። አሁን ምርትና ምርታማነት አምና ባለፈው አመት ከነበረው አሁን ከፍተኛ ምርት አርሶ አደሩ አግኝቷል። ስለዚህ አርሶ አደሩም አሁን ይሄን ምርት ለውጥ በማየቱ አሁን በማህበረሰብ ንቅናቄ ያው ተፋሰሱን እየሰራበት ይገኛል ማለት ነው። የተለያዩ የመኖ ሳሮችን አጠገብ ላይ ተርኮ ከመኖ ጋር አስተሳስረን በተጨማሪም አካባቢው ላይ የድንችና ና የገብስ በስፋት ወረዳው የሚያመርት ሁኔታ አለ። ስለዚህ ይሄ ምርት ላይ ከዚህ በፊት ከሚሰጠው ፐሬክታር የበለጠ ይሄ አፈ ተፋሰስ ልማት የተሰሩ ቦታዎች ላይ ና እዛ ቦታውን ከአናቱ ወደታች የተሰሩ ቦታዎች ላይ የበለጠ ከዚህ በፊት ሲሰጡ የነበሩ ምርቶች ላይ አሁን የመጨመር ጥሩ መነሳሳትና ጥሩ ቆንጆ ነገር አለ። ለምነት የራቀው ምርታማነቱም እምብዛም የነበረው ያ የዛላ ሰንሰለታማ ተራራ እልህ ባፈረጠመው ክንድ ይህን ገጽታ ይላበት ዘንድ ግድ ብሏል። ይህ የትጋት ውጤት በላብ የተገኘም ገጽታ መነሳሳት ፈጥሯልና በተቀሩት የቀበሌዋ ተራራማ ስፍራዎች ቀጣይነት ይኖረዋል። ከዚህ በኋላ ያው ይቀጥላል። እንደዚህ አይነት ይሄ አሁን ምርጥ ተሞክሮ ነው። ይሄን አይቶ በየማሳችን ያው ለምሳሌ ባለበት ማሳ ላይ ያው እንደዚህ እየሰራን ራሱ አንድ ለአምስት አደራጃትም ሆነ አንድ ለአስርም ሆነ አውተን ያው እንደዚህ እየሰራን ወደፊት ለማልማት ያው እቅዳለን። እንደዚህ ሁሉንም ማሳ ያለውን ሜዳውን ትተን ዳገት ዳገት የሆነውን እንደዚህ እየሰራን እስከ ታች እስከ መጨረሻ ዛላ ቀበሌ ታች መጨረሻ ድረስ ሰርተን እንዘልቃለን ብለን ነው ያው ህዝቡም ተነሳስቶ እየሰራ ያለው። በተያዙ ዓመት እንደ ጋሞ ዞን በ334 ንዑስ ተፋሰሶች 9700 ሄክታር መሬትን ለማልማት እቅድ ተይዞ እንደነበር ያመለከተው የዞኑ ግብርና መምሪያም ከእቅዱ 11 ሺህ ሄክታር መሬት በላይ የተለያየ አይነት የአፈርና ውሃ አቀባ ስራ ተከውኖበታል። የሚደቱን ባህል ከማድረግና ምርታማነትን በማሳደጉ ረገድ እንደ ዞን አይነተኛ ሚና ተጫውቷል። ህብረተሰቡ የአፈርና ውሃ ጥበቃ ስራን የራሱ አድርጎ ወስዶታል፣ ማለት ልምድ ሆነታል። ስለዚህ አፈርና ውሃ ጥበቃ የፊዚካል ስራዎች ወይም ስነ አካላዊ ስራዎች መጀመሪያ ይሰራሉ። ከተሰራ በኋላ አርሶአደሩ ከሚያዚያ ተከላ ጋር አያይዞ የመኖ ሳር የመትከል ልምድ በሰፊው መጥቷል። የመኖ ሳር ብቻ ሳይሆን ዘርፈ ብዙ ጠቀምታ ያላቸው የፍራፍሬ ዛፎችን የመትከል ነገር አለው። በዚህም ተክሎ ለምርት የማግኘት የተጨማሪ የኢኮኖሚ ምንጭ የመሆን ሁኔታ አስተማሪ በሆነ መንገድ ከመሰራት የተነሳ አርሶ አደሩ ባህሉ አድርጎ ልምዱ አድርጎ የራሱ አድርጎ ቅስቀሳ ሳያስፈልግ ወደሚሄድበት ደረጃ የደረሰበትን ማንሳት ይቻላል። እንደ ጋሞ ዞን በህዝባዊ ተሳትፎ የተከወኑ የስነ አካላዊ ስራዎች፣ በቀጣይም በስነ ህይወታዊ ዘዴ ዘላቂነቱን ለማረጋገጥ ትኩረት ተሰጥቶ እየተሰራ እንደሆነም ተመላክቷል።